በቻምፒዮንስ ሊግ በተለያዩ የአውሮፓ ከተሞች የተደረጉ ጨዋታዎች የተመዘገቡ ውጤቶች እነማንን ወደ ቀጣዩ የሩብ ፍፃሜ ምዕራፍ ይዘው ተሸጋገሩ፣ የትኞቹ ቡድኖች እስከ ውድድር ወጡ የሚለውን ስናነሳ ቦሩሺያ ዶርትሙንድ፣ አስቶን ቪላ፣ ሪያል ማድሪድ እና አርሰናል ቀጣዩን የሩብ ፍፃሜ ምዕራፍ የተቀላቀሉ ክለቦች ሆነዋል። ባርሴሎና፣ ባየር ሚኒክ ኢንተር ሚለንና ፓሪስ ሰን ጀርማ ደግሞ ከትላንት በስቲያ ማክሰኞ በተጋጣሚዎቻቸው ላይ ባስመዘገቡት ውጤት ሩብ ፍጻሜውን ተቀላቅለው ነበረ። አርሰናል ከሪያል ማድሪድ ጋር ጨዋታውን ያደርጋል። በሩብ ፍጻሜው ፓሪስ ሰን ጀርማ ከአስቶን ቪላ ለማርኮ አሴንሲዮ ለአሰልጣኝ ኡናይ ኤምሬ ከቀድሞ ክለቦቻቸው ጋር የሚገናኙበት ጨዋታ ነው። ትላንት ቦሩሺያ ዶርትሞንድ ስላለፈ የባርሴሎና ተጋጣሚ ነው የሚሆነው። አንደኛው ጨዋታ ኢንተርሚላንን እና ባየር ሚዩኒክን ያገናኛል። ሩብ ፍጻሜው እንዲህ ነው። እስቲ በነካፍህ ቀጥሎ ማን ከማን ይገናኛል፣ ማን ያሸንፋል የሚለውን እስከ ዋንጫው እስቲ ሂደቱን ሂደቱን የምርሽ ነው ከምር ስለጀመርከው መንገርና ምንንም እኮ አልጀመርክ። የሆነውን የተናገ የሆነውን የተናገረ ሆነውን ተናገር ያለች አስቶን ቪላና ፓሪስ ሰን ጀርማ ይገናኛሉ አልክ። ስለዚህ አዎ ይገናኛሉ። ከዛ አርሰናልና ሪያል ማድሪድም ይገናኛሉ። ከሁለቱም ከቦርሲያ ዶርትሙንድ ኢንተር ሚላ ነው ስለዚህ እስቲ እንስራው ብዬ እኮ ነው። አድማጮችም እንደውም ጥሩ ነው በመግቢያችን ላይ ካነሳ ነው እስከ ዋንጫው ድረስ የሚኖረውን ሂደት በተመለከተ ሩቱን ስለምናውቀው የራሳቸውን አስተያየት ይስጡ ብዬ እጋብዛለሁ። ዚሽ ሞተሻ በነገራችን ላይ ውጭ ሀገር ሰርተውታል አዛኛቸው የየ ራሳቸውን አስተያየት ሰጥተዋል። ስለዚህ አርሰናልና ሪያል ማድሪድ እንስራው ችግር የለውም። ባየር ሚኒክ ከኢንተር ሚላን እኔም እኔ አንተን ጠይቅ ይሄኔን። እኔ ችግር የለም እኔ ባየር ሚዩኒክ እኔ ኢንተር ሚላን ኦ እሺ። ባርሴሎና ከዶርትሞንድ ባርሴሎና እኔም ባርሴሎና። ስለዚህ በአንተ መሰረት ባርሴሎና ና ኢንተር ሚላን በእኔ መሰረት ደግሞ ባርሴሎና ና ባየር ሚዩኒክ ይገናኛሉ ማለት ነው። አርሰናል ከሪያል ማድሪድ ሪያል ማድሪድ እሺ እኔ የምስማማለው ፓሪስ ሰንጀርማ ከአስቶንቪላ ፒኤስጂ ስለዚህ ሪያል ማድሪድ ና ፓሪስ ሰንጀርማ ይገናኛሉ። በባርሴሎና ና ኢንተርሚላን ባርሴሎና ና ኢንተርሚላን በአንተ ባርሴሎና ና ኢንተርሚላን በእኔ ደግሞ ባርሴሎና ና ባየር ሚኒክ ከሪያል ማድሪድ ና ከፓሪሰን ጀርማን ፒኤስጂ። እኔም እኔም እንደዛ ነው። ዋስብ ከባርሴሎና ና ከኢንተር ሚላን። እኔም ላለ ማለት አንቺ፣ እንትን ያ፣ ምን አንቺ ደግሞ ተናገሪ። እኔም እያልሽ አስቸገርሽኝ እኮ አይ ምና ከእስማማለሁ አይ ደግሞ ፓሪሰን ጀርማን ምን ላድርግ ታለች። ለዛኛው ደግሞ አንቺ ቀድመሽ ተናገሪ። እሺ ከባርሴሎና ና ከኢንተር ሚላን አንተ ባልከው መሰረት ከአንቺ ቅድሚያ ውሰጅ። እሱ ላይ ደግሞ እኔ ያልኩት ባርሴሎና ና ባየር ሙኒክ ይገናኛሉ ነው። ባርሴሎና ኢንተር ሚላን በጣም አስቸጋሪ ቡድን። እኔም ባርሴሎና ላለ በቃ። ስለዚህ ዋንጫው ላይ ሁለታችንም ተመሳሳይ ነው። ባርሴሎና ከፓሪስ ንርማ ከፓሪስ ዠርማን ማን ይበላል? እሷም ጫቶኝ እሷም ብትተወኝ ደስ ይለኛል። እቺ ነው የከበደችኝ። እውነት በጣም ነው የከበደኝ። የኛውን ሳስበው ሳስበው ሳስበው፣ አይ እንደው ሌላውን የሆን የሆነ ነገር ግምት ውስጥ ከትቼ ለመምረጥ አልተቸገርኩ። ይህ ግን በጣም ቸግሮኛል። ብታልፈኝ ደስ ይለኛል፣ ከምር መጨረሳ አለብና። እሺ ፓሪስን ጀምር ባርሴሎና የእናንተ ነው፣ የሚጠበቀው አድማጮቻችን፣ ሂደቱን መነሻ አድርጋችሁ ሂደቱ ይሄ ነው የማይገናኙ ቡድኖችን እንትና እናንትና እንዳትሉ፣ ሂደቱን ማወቅ ይፈልጋል ብዬ ነው። ልክ ነው። ለማንኛውም ሩብ ፍጻሜ ሆኑ የተቀላቀሉ ስምንት ክለቦች እነማን እንደሆኑ አውቀናል፣ አሁን ለይተናል። በዚህ መሰረት እንግዲህ የሚደረጉ ጨዋታዎችና በሚደረጉት ጨዋታዎች ላይ አንዳንድ ሀሳቦችን መስጠት ይኖርብናል። ለአርሰናል እንኳን ሪያል ማድሪድ አለፈ ወይስ አትሌቲኮ ማድሪድ ቢያልፍ ይሻለው ነበረ? እኔ ሪያል ማድሪድ ነው። ቆንጆ ነው፣ በጣም አሪፍ ጥያቄ ነው። ግን እኔ ለአርሰናል በአርሰናል አንግል ሆነን ካየ ነው፣ ከአርሰናል ቦታ ሆነን ካየ ነው፣ ሪያል ማድሪድ ይሻለዋል ከአትሌቲኮ ማድሪድ ብዬ ነው ማስበው። አትሌቲኮ ማድሪድ ላይ አይደለም አርሰናል እንደዚህ ጎል ማስቆጠር ተቸግረው ቀርቶ በጣም ጎል አስቆጣሪ ቡድንም ቢሆን አትሌቲኮ ማድሪድ ላይ ጎል ማግባት በጣም ከባድ ነው። እኔ በዛ መንገድ ነው የምረዳው። ሪያል ማድሪድ ደግሞ እኔም እንደዛ ነው የምረዳው። አፌ ላይ ደጋግሞ የሚመጣው ቃል አትሌቲኮ ማድሪድን አንዳንድ ጊዜ አይተሽ ከሆነ ቪዲዮ ላይ አንድ ሰው ስም ስጠራለ፣ ያንን ሰው በተመለከተ አንድ ቃል ሚሆን ይገልጽልኛል የምትል ተናገር ይባላሉ። ለምሳሌ ሞሪኒዮ ማይክሊሲያን ሲባሉ ሳን ይላሉ ልጄ እንደማለት እንትና ሲባል ሊደር ጆን ቴሪ ሲባል ሊደር ምናምን ይላሉ አ ልክ እንደዛ አትሌቲኮ ማድሪድ ሲባል የሚመጣልኝ ቃል አለ። አይዶን ነው የማይባል ከሆነ በቃ ይቅርታ፣ ግን ጅል ነው የሚመስለኝም። በእውነት እውነቴን ነው የምናገር ሞኝ ነው የሚመስለኝ ይሄ ግግም ያል ምንም ምንም እድል የማይዘና ምንም እድል የማይሰጥ የእኔ መከራ ነው ካት። አሁን ይኸውልሽ ሀያ ሰባተኛ ሰከንድ ላይ ጎል አግብተሽ በቃ ምንም ባለፈው አንድ ሰው አስተያየት ሲሰጥ አይተሻል። የአርሰናልና የአትሌቲኮ ማድሪድን ጨዋታ ከሆነ ሩብ ፍፃሜ ፍጻሜ ላይ የምናየው አትሌቲኮ ማድሪድ አንድ ጎል ያገባል፣ ጨዋታ በዛ ላይ ሊያልቅ ይችላላል። ስትዳክሪ ብቱ አትሌቲኮ ማድሪድ ላይ ቀሎች ጎል አታስቆጥር ይገባበታል አይገባበትም፣ አይደለም ግን አድካሚ ነው። ትልቅ ኮሚትመንት ይጠይቃል። በጣም አድካሚ ነው። በሞኝ መንገድ ነው የሚሰሩት። ይሄ ስራ አድርገው ነው የሚሰሩት። ይሄ ዲፌንሲቭ ማስተር ክላስ ምናምን የምትይው አንዳንዴ የሚያምር መከላከል አላ እኔ እንደዛም አይሆንልኝም፣ ግን መዘናጋት የሌለው ቆልፉልሻል። በቃ አድርገው በደንብ አድርገው ነው የሚቆልፉት። መዘናጋት የሚባል ነገር የለውም። ላክ ኦፍ ኮንሰንትሬሽን የሚባል ነገር የለም። የትኩረት ማጣት የትኩረት መበተን የሚባል ነገር የለም። በቃ ሰው ስለሆኑ አንዳ የሆነው ሆነ ጎሎች ሊገቡባቸው ይችላል። እኔ አትሌቲኮ ማድሪድ እንኳን ቀረበት ነው ብለው ላርሰናል ላርሰናል ልክ ነው። ምክንያቱም አሁን አንቺ አሪፍ አርገሽ እንዳስቀመጥሽው አትሌቲኮ ማድሪድ ላይ ጎል ማስቆጠር ጎል የማስቆጠር ችግር አለበት ለሚባለው ለአርሰናል በጣም ከባድ ወይ በጣም ከባድ ኖ ሀው ቱ ዲፌን እንዴት መከላከል እንዳለባቸው ያውቃሉ። ስራ ነው ለነሱ እኳ ስራ ነው። በደንብ አርገው ወጥረው ነው የሚሰሩት። ሪያል ማድሪድ አ ለአንድ ደስ አይልም እኮ ሪያል ማድሪድ። አይ ሪያል ማድሪድ በዚህኛው የውድድር ዓመት ራሱ እውነት ለመናገር በቃ የሆነ አስፈሪነቱ አለ አውሮፓ ሻምፒዮንስ ሊግ ላይ ሲሆን ሪያል ማድሪድ የምንለው በጣም የተፈጠረብን ትልቅ ምስል አለ እንጂ እንዲሁ በጣም የተሟላ ነው ብለን ለመናገር ግን የምንቸገር ይመስለኛል። ብዙ ችግሮች አሉ እና ለአርሰናል እውነት ለመናገር አንደኛ ከሪያል ማድሪድ ብቃትን አንጻር እንኳን ብንመለከተው ሊያሸንፈው የሚችለው ጨዋታ ነው፣ በራሱ ስራውን ሰርቶ እና ዝግጁ ሆኖ እስከመጣት ድረስ ማለት ነው። ለአትሌቲኮ ማድሪድ ቢሆን ግን የተለየ ነገር ነው ማለት የበለጠ ይከብዳል፣ የበለጠ ይከብዳል። አሁን በነገራችን ላይ አይዘር ወይ ሊሄድ ይችላል ላርሰናል አይዘርዌይ ሊሄድ ይችላል ማለት ሪያል ማድሪድ ድባቅም ሊመታሽ ይችላል። በጥሩ ቀኑ እሱንም እንዳትተናደድ፣ በጥሩ ቀኑ በደንብ ሊያጣፋሽ ይችላል። በደንብ አርጎ ነው። በተለይ ደግሞ ቻምፒዮንስ ሊግ ሲሆን ግን ሩም አለ ነው። አሁን እኔ አርሰናል ቦታ ላይ ሆኜ ከአትሌቲኮ ማድሪድና ከሪያል ማድሪድ ምረጥ ብባል አትሌቲኮ ማድሪድን አልመርጥም ስል ሪያል ማድሪድን የመረጥኩበት ምክንያት ሩም አለ፣ ሩም ይሰጥሻል የስህተትሩም አለ አንጂ ጎብዢ እንጂ የሆነች አንድ ነገር ማድረግ የምትችበት እድል ታገኛለች። ይሄ የተወሰነ ጊዜ በፊት የምናውቀው አይነት ሪያል ማድሪድ አይደለም፣ ያ ገባሽ መልሽ። ይህንንም ስል ግን አትሌቲኮ ማድሪድ የበለጠ አስቸጋሪ ነው ካርሰናል የጨዋታ ባህሪ አንጻር እላለሁ እንጂ ሪያል ማድሪድን መቅጠብ ላርሰናል ቀላል ነው እያልን አይደለም። ከሁለቱ የት ይሻለዋል የሚለውን ነገር በተመለከተ ስናነሳ ነው። ይሄንን ውይይት ሲደረግ ብዙ ሰዎች የሚሉት ቡካዮ ሳካ ይመለሳል ወይ? ቡካዮ ሳካ የሚመለስ ከሆነ ኤክስትራ አድቫንቴጅ ሊሆን ይችላል አርሰናል፣ ምክንያቱም ክሬቲቪቲውን ሊጨምርለት ስለሚችል። ስለዚህ እዚህኛው ላይ ተስማምተናል። እንትንስ ኦናይ ኤምሬ አስቶን ቪላን ይዘው ለፓሪስ አንዣርማ ቀላል ተጋጣሚ ይሆናሉ ወይ? ቀላል ተጋጣሚ ደግሞ የኖክአውት ኳሊቲው በጣም ከባድ ሆነ። አይምር የጥሎ ማለፍ ጨዋታ ዩሮፓ ሊግ ላይ በጣም ትልቅ ታሪክ ያለው ሰው፣ ሻምፒዮንስ ሊግ ላይ የጥሎ ማለፍ ጨዋታ ጉብዝና አለው። ብቻ እና አስቶን ቪላ አሁን እነ ማርኮ አሴንሲዮ ሆነ ማርከስ ራሽፎርድ ምናምን እነዚህ ልጆች ከመጡ በኋላ ደህና ነው፣ ጥሩ ነው ኮምፕሊት ኮምፕሊትነስ ይታይበታል እንደ ቡድን ምልኡነት ይታይበታል። ያው የሚጎሏቸው የኳሊቲ ጉድለቶች ምናምን ሊኖሩ ይችላል። ስቲል ፒኤስጂ ነው ፌቨር የማረገው፣ ግን ግን ይሄ እንዲሁ ኢዝሊ የሚያሸንፈው ጨዋታ ይሆናል ብለ ለመገመትም ትንሽ ያስቸግራል። የባርሴሎና ና የቦርሻ ዶርትሙንድ ጨዋታ እኔ እንዲሁም ከሶስት ሳምንት በኋላ ማለት ነው ከሶስት ሳምንት በኋላ ነው ካሉት ጨዋታዎች ትንሽ ቀለል የሚል የሚመስለኝ እንደሁም ይሄ ነው፣ አይገርምም ባርሴሎና ና ዶርትሞንድ የሚገናኙበት ጨዋታ ለባርሴሎና ያን ያክል ከብደዋል ብዬ አይመስለኝም። ከባዱ ጨዋታ ባየር ሚኒካ ኢንተር ሚላን፣ እሱ ከባድ ነው ከባድ። አርሰናል ከሪያል ማድሪድ፣ ባየር ሚኒካ ኢንተር ሚላን እና አስቶን ቪላ በራንክ አድርጌያቸው ብትባይ ባየር ሚኒካ ኢንተር ሚላን አንደኛ ከባድ ጨዋታ ነው። አትሌቲኮ ማን ነው ሪያል ማድሪድ ከአርሰናል፣ ሁለተኛ ነው። ፒኤስጂ ካስቶን ቪላ እና ባርሴሎና ከቦርሻ ዶርትሙንድ ነው። ተስማማን ዛሬ ዛሬ ጥሩ